ትንሽ ሰግቼ ነው ምዘፍ ነው እንጂ ብዙ ወደ ዘፈኑ አይደለሁም። ኧረ ኧረ ማርያም ጎበዝ ነው፣ እኔ ምስክር ነኝ፣ በአካል ማውቀው ድምፁ ያምራል። አትስሙት አይ ማርያም በጣም ነው የሚያምረው። አሪፍ ነው። እኔ ደግሞ የተወሰነ ሰምቼ ነበር። ይሄኛው ደግሞ ከአንተ ጋር በጣም ነው የሚሄደው

እንደምን ነሽ፣ ይህን ልብስ ለባሽ በቃል ኪዳን ጽናት ጠብቅሻለሁ ኔ ፍቅር በቃል ኪዳን ጽናት ጠብቅሻለው አልዋሽም ስብላሽ ብኩሽ አልዋሽም ስጠታ ሰብኩሽ